ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ ለለ ተሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ በመጋብ ከተማ በታጣቂዎች እና በወጣቶች መካከል በጥይት የታጀበ ከባድ ግጭት እንደተካሄደ ተገለጸ ትናንትና ሰኔ 8 2017 ዓ.ም በትግራይ ክልል ሐውዜን ወረዳ በመጋብ ከተማ በታጣቂዎች እና በወጣቶች መካከል በጥይት የታጀበ ከባድ ግጭት እንደተካሄደ ተገልጿል። መጋብ ከተማ በተኩስ ድምጽ እየተናጠች እንደዋለች የተገለጸ ሲሆን በታጣቂዎቹ ቤት ለቤት ጥብቅ የሆነ ፍተሻም እየተደረገ የተገኘ ንብረት እየተዘረፈ የማይዘረፍ ከሆነ ደግሞ ጉዳት እያደረሱበት እንደዋሉ ተገልጿል። በዚህም ብዙ ሰዎች በአርሚ 33 ታጣቂዎች ንብረታቸው ተዘርፈዋል። ሴት ወጣት ህጻናትና አዛውንቶች በታጣቂዎቹ ተገርፈዋል ተብሏል። የመጋብ ከተማ ነዋሪዎች በፍርሃት ወደ በረሃ መሸሻቸውም ተገልጿል። በጣም ከሚያሳዝነው ድርጊት ደግሞ በጽኑ የተጎዳው ሰው ሕክምና እንዳያገኝ መከልከላቸው ነው ተብሏል። በትግራይ ክልል የሚገኙ ትምህርት ቤቶች ለ2018 ዓመተ ምህረት የትምህርት ዘመን ምንም አይነት የክፍያ ጭማሪ እንዳያደርጉ ተከለከሉ። በክልሉ ከተካሄደው ጦርነት ጋር በተያያዘ 49 በመቶ የሚሆኑት ህጻናት በትምህርት ገበታ ላይ እንደማይገኙም ተጠቁመዋል። የትግራይ ክልል ትምህርት ቢሮ በክልሉ የሚገኙ የግል ትምህርት ቤቶች በቀጣይ ዓመት 2018 ዓመተ ምህረት የትምህርት ዘመን የተማሪዎች ክፍያ ጋር በተያያዘ ምንም አይነት ጭማሪ እንዳያደርጉ መከልከሉ አስታውቋል። ትምህርት ቢሮው የጻፈው ደብዳቤ እንደሚያሳየው በክልሉ የሚገኙ በቀን በማታም ሆነ በርቀት የሚያስተምሩ ትምህርት ቤቶች ክፍያቸው ከተያዘው የ2017 ዓ.ም ክፍያ መብለጥ እንደሌለበት አሳስቧል። በሌላ በኩል በትግራይ ክልል 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ እንደማይገኙ የጊዜያዊ አስተዳደሩ የማህበራዊ ጉዳይና መልሶ ማቋቋም ጉዳዮች ቢሮ ኃላፊ ሜጀር ጀነራል ዘውዱ ኪሮስም አስታውቋል። ከዚህ ጋር ተያይዞ በክልሉ ከተካሄደው ጦርነት በፊት 95 በመቶ የሚሆኑት ህጻናት በትምህርት ገበታ ላይ ይገኙ እንደነበርም ተጠቁመዋል። በትግራይ ክልል የሚገኙ የግል ትምህርት ቤቶች በ2018 ዓ ም በ2017 ዓ.ም ምረት ከነበረው ክፍያ 100% ጭማሪ ለማድረግ አቅደው ስለነበር የተማሪዎቹ ወላጆች ለከፍተኛ ጥንቀት ተዳርገው መቆየታቸው የሚታወስ ነው። ከታላቁ ህዳሴ ግድብ ባለፉት 9 ወራት 6800 ሜጋዋት የኤሌክትሪክ ኃይል ተገኘ። ባለፉት ዘጠኝ ወራት ከታላቁ የኢትዮጵያ ህዳሴ ግድብ 6800 ሜጋዋት ማለትም 6.8 ጊጋዋት የኤሌክትሪክ ኃይል መገኘቱን የውሃና ኢነርጂ ሚኒስቴር አስታውቋል። የውሃና ኢነርጂ ሚኒስተር ኢንጂነር ዶክተር ሀብታሙ ኢታፋ እንደተናገሩት ህዳሴ ግድቡ በአሁኑ ወቅት የመጨረሻው ምዕራፍ ላይ በመድረስ ብዙ ውሃ መያዝ ይችላል። እንደ ሚኒስትሩ ገለጻ የግድቡ ተርባይኖች ስራ ከጀመሩበት ቀን አንስቶ የኤሌክትሪክ ኃይል እያመነጩ ነው ብለዋል። አሁን ላይ አምስት ተርባይኖች እያንዳንዳቸው አራት መቶ ሜጋዋት የኤሌክትሪክ ኃይል በማመንጨት ላይ ናቸው ሲሉ ለባሪሳ ጋዜጣ ተናግረዋል። በግንባታ ላይ ያሉት ተርባይኖች ሲጠናቀቁ ደግሞ የበለጠ ኃይል ያመነጫሉም ብለዋል። ግድቡ ሲጠናቀቅም 11 ተርባይኖች ይኖሩታል። ባሳለፍነው አመት ተመሳሳይ ወቅት ታላቁ የኢትዮጵያ ህዳሴ ግድብ በሁለት ተርባይኖች ከ2700 ጊጋዋት ሰዓት በላይ ኃይል ማመንጨቱ ይታወቃል። በ2016 ዓመት 10 ወራት ውስጥ በአጠቃላይ ከመነጨው የ16900 ጊጋዋት ሰዓት የኤሌክትሪክ ኃይል ውስጥም ታላቁ የኢትዮጵያ ህዳሴ ግድብ 16 በመቶ ድርሻ እንዳለው ተጠቅሷል። በወቅቱ የግድቡ ሁለቱ ተርባይኖች እያንዳንዳቸው 375 ሜጋዋት የማመንጨት አቅም ያላቸው ሲሆን የሚከተሉት ቀሪ 11 ዩኒቶች ኃይል ማምረት ሲጀምሩ እንደ ሀገር ያለውን የማመንጨት አቅም 83 በመቶ ያሳድገዋል። የግድቡ ፕሮጀክት ሙሉ በሙሉ ሲጠናቀቅ 5100 50 ሜጋዋት የማመንጨት አቅም የሚኖረው ሲሆን አመታዊ የኃይል ምርቱም 15760 ጊጋዋት ሰዓት ይሆናል ተብሏል። መረጃው አዲስ ስታንዳርድ አስነብቦታል። የዩናይትድ ኪንግደም የስለላ ድርጅት ኤምአይሲክስ በ116 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ በሴት ኃላፊ ሊመራ ነው። እንደ አውሮፓውያን አቆጣጠር በ1999 የሚስጥራዊ ደህንነት መስሪያ ቤቱን የተቀላቀለችው ብሌዝ ሜትሪሌ የድርጅቱ 18ኛ ኃላፊ ሆና በዚያ አመት መጨረሻ ላይ ከሰር ሪቻርድ ሙር ኃላፊነቷን ትረከባለች። በአሁኑ ወቅት በደህንነት መስሪያ ቤቱ በቴክኖሎጂና በፈጠራ ቢሮ ውስጥ በኃላፊነት እየሰራች የምትገኘው ግለሰቧ ተቃሙ እንድትመራ በመጠየቋ ኩራትና ክብር እንደተሰማት ተናግራለች። ጠቅላይ ሚኒስትር ሰር ኬር ስታርመር ሹመቱን ታሪካዊ ካሉ በኋላ የስለላ ተቋሙን ከምንጊዜም በላይ አስፈላጊ በሆነበት ወቅት የተሾመች መሆኗን ተናግረዋል። የማይሲክስ የዩናይትድ ኪንግደምን ደህንነት ለማረጋገጥ በሌላ ሀገር የስለላ ስራዎችን የማካሄድ ኃላፊነት ተጥሎበታል። ዋና አላማው ሽብርተኝነትን ማስቆም፣ የጠላት ሀገራትን እንቅስቃሴ ማወክና የሳይበር ደህንነትን ማጠናከር ናቸው። በተለምዶ ዋና ኃላፊው ሲ በመባል የሚጠራ ሲሆን ብቸኛው በይፋ ማንነት የሚገለጽ የደህንነት መስሪያ ቤቱ አባል ነው። የ47 አመቷ ሜትሬሌ በአሁኑ ጊዜ የኪው ዋና ዳይሬክተር ናት። ኪዩ ሚስጥራዊ የስለላ አባላትን ማንነት ለመጠበቅ ያለመ ወሳኙ የቴክኖሎጂና ፈጠራ ክፍል ነው። ይህ ክፍል ቻይና በአሻራ ላይ ባዮሜትሪክ ሰርቬይላንስ በመመስረት የምታደርገውን ክትትል ለማለፍ አዳዲስ መንገዶችን ይጠቀማል። ኤምአይ 6 ከኤምአይ 5 እንዲሁም ከዩናይትድ ኪንግደም የሳይበር ደህንነት ተቋም ጋር በመሆን የብሪታንያ ህዝቦችን ደህንነት ለመጠበቅና የዩናይትድ ኪንግደምን ጥቅሞች ለማስከበር ወሳኝ ሚና ይጫወታል ብላለች። ኤምአይ ሲክስ ደፋር መኮንኖችና ባለሙያዎች እንዲሁም ከብዙ ዓለም አቀፍ አጋሮች ጋር በመሆን የተጀመረው ስራ ለመቀጠል እጓጓለው ስትልም ቀጥላለች። በካምብሪጅ ዩኒቨርሲቲ አንትሮፖሎጂ የተማረችው ሜትሬሌ ቀደም ሲል በኤምአይ ፋይቭ የኤምአይ ስድስት እህት ኩባንያ ውስጥ የሀገር ውስጥ ደህንነት ኤጀንሲ በመሆን በዳይሬክተርነት የሰራች ሲሆን አብዛኛውን ጊዜዋን ያሳለፈችው በመካከለኛው ምስራቅና አውሮፓ ነው። እንደ አውሮፓን አቆጣጠር በ2004 ከንጉሱ ለእንግሊዝ የውጭ ፖሊሲ ላበረከተችው አገልግሎት ሜዳሊያ ተቀብላለች። እንደ ኤውሮፕያን አቆጣጠር በታህሳስ 2001 በኤምአይ 5 ውስጥ ዳይሬክተር በነበረችበት ወቅት ዳይሬክተር ኬ በሚል መጠሪያ ከቴሌግራፍ ጋዜጣ ጋር ባደረገችው ቃለ መጠይቅ በዩናይትድ ኪንግደም ብሔራዊ ደህንነት ላይ የሚደርሱ ስጋቶች በእርግጥ የተለያየ ናቸው ብላ ነበር የምንመለከታቸው ስጋቶች በዋናነት መንግስትን በመጠበቅ ሚኒስትሮችን በመጠበቅ ህዝቦቻችንን መጠበቅ ግድያን መመከት ኢኮኖሚያችንን በመጠበቅ ስሱ ቴክኖሎጂዎችንና ወሳኝ እውቀቶችን በመጠበቅ ላይ የተመሰረቱ ናቸው ስትልም ተናግራለች። አክላም የሩሲያ መንግስት እንቅስቃሴ የሩሲያ ራሷ ሳትሆን ስጋት ሆኖ ቀጥሯል። እንዲሁም ቻይና የዓለምን መንገድ እየቀየረችና ለእንግሊዝ አስደናቂ እድሎችና ስጋቶችን እያቀረበች ነው ስትል ገልጻለች። እስራኤል የቴህራንን የአየር ክልል ሙሉ በሙሉ መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጀነራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን አንድ ሶስተኛ የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉም ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ አንድ ሶስተኛው ማውደሟን ገልጻለች። የአየር ኃይሉ ትናንትና ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበርም ዴፍሪን ተናግረዋል እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎችን ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጄቶችን ማሰማራቷ ተናግረዋል በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን ማስወንጨፊያዎችና የማዘዣ ማዕከሎችን አውድማለች ብለዋል ኢራን ለእስራኤል ሲሰልል አግኝቻለሁኝ ያለችውን ግለሰብ በሞት ቀጣች ኢራን የእስራኤል የደህንነት ተቋም ለሆነው ሞሳድ በመሰለል ጥፋተኛ ሆኖ አግኝቸዋለሁኝ ያለችውን ግለሰብ በሞት መቅጣቷን ገልጻለች። ባለስልጣናት እንዳሉት ኢስማኤል ፍቅሬ የተባለው ግለሰብ በገንዘብ የተለያዩ መረጃዎችን ለማስተላለፍ ሲሞክር ተይዞ የታሰረው ከሁለት ዓመታት በፊት ነበር። በኢራን በቅርብ ጊዜ ውስጥ መሰል ቅጣቶች ሲፈጸሙ ይህ ሶስተኛው እንደሆነ ይታሰባል። የኢራን መገናኛ ብዙሃን እንደዘገቡት ለእስራኤል በመሰለል የተጠረጠሩ ሌሎች በርካታ ሰዎችም ከአርብ ዕለት ጀምሮ ታስረዋል። የሀገሪቷ የፍትህ ኃላፊ ሃላም ሆሴን ሞህሲን ኢጀኢ እንዳሉት አሁን ካለው ግጭት አንጻር የተጠረጠሩት የእስራኤል ተባባሪዎች የፍርድ ሂደት ባፋጣኝ እንደሚከናወን ተናግረዋል ይህ በእንዲህ እንዳለ ለኢራን የደህንነት መስሪያ ቤት በመሰለል የተጠረጠሩ ሁለት እስራኤላውያንም ውድለት ታስረዋል